በፍርድ ከደች በቅሎ ያለ ፍርድ የደች ቆሎ ትልቅ ስፍራን እሰጣታለሁ ያለው የሀገሬ የሰውም ያለ ፍትሃዊ ፍርድ የባህር በርና አቶ ዛሬም ድረስ አለ። ለመናገር ነውር ለመጻፍም፣ ሳንሱር ተቀምጦበት የነበረው የባህር በር ጉዳይ በለውጡ መንግስት አዲስ አጀንዳ ሆኖ ተከስቷል። የፌደራል የጠቅላይ ሚኒስትር ዶክተር አብይ አህመድ በርካታ የህዝብ ተወካዮች ጥያቄዎችን ባስተናገዱበት የህዝብ እንደራሴዎች መድረክ ላይም የባህር በር ጉዳይ ትልቅ አጀንዳ ነበር። ጠቅላይ ሚኒስትር ዶክተር አብይ አህመድም ኢትዮጵያ የባህር በር ጥያቄ አሁን ላይ ጉዳዩ ካልሰማ ማንም ወጥቶ ባለቤት መሆን እርግጠኛ የሚኮንበት ነው ብለዋል። ሚሊዮን ፐርሰንት እርግጠኛ ነኝ። ኢትዮጵያ ተዘግታ አትኖርም። ማንም ፈለገም አልፈለገም አትኖርም። ይህን የጠቅላይ ሚኒስትሩን ሀሳብ የፖለቲካ ምሁራን በስፋት ይጋሩታል። ለዚህ ደግሞ በርካታ አመክንዮዎችን ያነሳሉ። የኢትዮጵያ ግዙፍ ኢኮኖሚ፣ የሚያድግ የህዝብ ቁጥርና ህጋዊ አመክንዮው ኢትዮጵያ የባህር በር ባለቤት ትሆን ዘንድ ገፊ ሀሳቦች ናቸው ይላሉ። 130 ሚሊዮን ህዝብ ነው አሁን ሀገሪቷ ያለች። በዚህ ፍጥነት በየአመቱ 3.5 ሚሊዮን ህዝብ እድገት ያሳየች ነው። በዚህ ከቀጠለችው በ15 ዓመታት ወደ 200 ሚሊዮን ልትገባ ነው ማለት ነው። ስለዚህ ባህር በር እችን ሀገር በጣም ወሳኝና በጣም ሰርቫይቫል ኤክሲስተንስ የሆነ ጉዳይ ነው። ይህ ሲሆን ሀገራችንን ኢትዮጵያ በብዙ አንገላት ልናይ እንችላል በኢኮኖሚ በሶሻልም ከሴኩሪቲ አንጻር ከሉዓላዊነት አንጻር ባህር በር ያስፈልገናል። አብሮ ማደግን እና ሰጥቶ መቀበልን ያስቀደመው የኢትዮጵያ የባህር በር ጥያቄ መገፋቱ የዓለምን ነባራዊ ሁኔታ መቃረን ስለመሆኑ በርካቶችን ያስማማል። ጠቅላይ ሚኒስትር ዶክተር አብይ አህመድም ለምክር ቤት አባላት ሲያብራሩም የኤርትራን ህዝብ ያከበረው ውይይትና ምክክርን ማዕከል ያደረገ የባህር በር ባለቤትነት ጉዳይ የኢትዮጵያ የባህር በር ማግኛ ነጥብ ስለመሆኑ አንሰጥተዋል። ኢትዮጵያ ለዚህ ሰላምን ላስቀደመ እንቅስቃሴዋና ና ያለፍትህ ልኖረችበት የባህር በር አልባነት ጉዞ ምላሽን ታገኝ ዘንድ ሁኔታውን ዓለም እንድረዳው አድርጋለችም ብለዋል። አሁንም ሰላምን ያስቀ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 በእስር ቤት ውስጥ ነው ያሉ። ምንም አይነት ኢንፍራስትራክቸር የለውም። ምንም ይነት ሰርቪስ ፋሲሊቲ የለውም። ምንም አይነት ከዓለም ጋር ተገልሏል። በቃ ብቻቸው ቁጭ ብለው ነው ያሉት። ይሄ ያደረገ ያለው አሁን የመራ ያለው ስርዓት በአምባገነን ኢሳያስ አፈወርቅ የተመራ ያለው ናቸው። እንደዚህ ያደረጉት ያለው ለምን ሰላም ከተፈጠረ ግንኙነት ከተፈጠረ የኢትዮጵያና የኤረትሪያ ህዝብ ከተዋሃዱና በኢኮኖሚም በሰላምም በፍቅርም ማህበራዊ ጉዳዮችም ከተሳሰሩ የኤረትሪያ ህዝብ አይኑን ይከፍታል። ልክ አዲስ አበባ ያለው ኑሮ ያያል፣ መቀሌ ያለው ኑሮ ያያል። ስለዚህ ገልብጦ ወደ ሱ መመለሱ አይቀሬ ነው። በሰላም አብሮ ማደግ የኢትዮጵያ መርህ ነው። ይህ መርህ በፌዴሬል ጠቅላይ ሚኒስትር ዶክተር አብይ አህመድም በምክር ቤት አባላት ላይ ተንጸባርቋል። በሰላም አብረን ለማደግ በፍቅር አብረን ለመቀጠል ከምን ጊዜውም በላይ ኢትዮጵያ ፍላጎት አላት። ጦርነት አንፈልግም የምንለውም በምክንያት ነው። እኛ የሚያጓጓ የምንተጋለት የምንለፋለት የልማት ስራዎች አሉ። ከማንም ጋር የመዋጋት ፍላጎት የለንም። ከማንም ጋር ግጭት ለማድረግ ፍላጎት የለንም። ከገባን ግን ግልጽ ነው ውጤቱ አስተማማኝ አቅም ነው ያለን። ማንም አያቆመንም። ይህ ግልጽ መሆን አለበት። ኢትዮጵያውያን የውስጥ አብሮነታቸውን አጠናክረው የባህር በር ባለቤትነታቸውን የማረጋገጥ የትውልድ ኃላፊነት አለባቸው የሚሉት የፖለቲካ ተንታኙ አብዱረዛቅ ሰሀኔ ያለ ልዩነት ለሀገር ተጠቃሚነት መስራት ይጠበቃልን ብለዋል። እኛ አሁን ኢትዮጵያውያን ማድረግ ያለብን የራሳችንን ችለን የውስጥ ጥንካራችን ጉልበታችንን ሰብስበን አንድ ላይ ሆነን ብሔራዊ ጥቅማችንን ማስከበር መቻል አለብን። ሉዓላዊነታችንን ማስከበር መቻል አለበት ነለት ይሄ ለመንግስት ብቻ የሚተው ስራ አይደለም። በፖለቲካ እንለያያለን፣ በሀገር እንገናኛለን። በብሔራዊ ጥቅም መገናኘት አለብን። በሉዓላዊነት ላይ ሁላችን መታገል አለበት።